ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች ደናናችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ያውላችሁ ትናንት ሀይሚና ብሩክ መታረቃቸውን ሰምታችኋል። ግን ትናንት ብሩኬ ሀይሚ ከሀይሚ ጋር በመታረቁ ደስተኛ አይደለም ማለት ነው። ለምን አትሉም? ለምን እንደሆነ አላውቅም። ፊቱ ላይ የደስታ ምልክት ምንም እየተነበበበትም አይደለም፣ ደስተኛም አይደለም። ሲቀጥል ደግሞ ዛሬ ሀይሚ ቲክቶክ ስቶሪ ላይ ይቅርታ መጠየቅ አንዳንዴ ችግሮችን ያብሳሉ ብላ ለጥፋለች ማለት ነውና ይቅርታ ስለጠየቀችው መሰለኝ ብሩክ ሳይጀነን አይቀርም ማለት ነውና፣ እንደዚህ አይነት ነገር ብላ ለጥፋለች ማለት ነው። ለምን እንደዚህ አይነት ነገር ማድረግ አስፈለገ? ለምን እንደዚህ አይነት ነገር ፖስት ማስደረግ ማስደረግ አስፈለገ? ሲጀመር ያው ትናንት ፍጽል ለማክበር ምናምን ሲሉ ነው እንጂ የተታረቁት ደስተኛ ሆኖ አይደለም። ሌላ ቀን እኮ በጣም ደስተኛ ሆኖ ነበረ ሲያናግራት የነበረው ትሪትም ሲያደረጋት የነበረው ምናምን ማለት ነው። ግን ትናንት በጣም ነው ሲታረቁ፣ ራሱ ሶሪ ምናምን ብሎ የውሸት ነው ራሱ ቅፍ ያደረጋት ማለት ነው እና አይኗን እንኳን በሙሉ ልብ በሙሉ ልብ አላየም፣ ፊቷን እንኳን ማለት ነው። ጠጥ ብሎ ሀሳቧን ሰማ አዳመጣት። ኦልሬዲ ያው መታረቅ እንደምትፈልግ ተናገረ። አንድ ደግሞ ፍፄንም አላስከፋም። ፍጽም እንዲደብሩ ስለማይፈልግ ነው ብሩክ ይሄን ነገር ያደረገው እንጂ የእውነት ምነግራችሁ ደስተኛ ሆኖ አይደለም። ከሀይሚ ከብሩክ ከትናንት አንድ የተታረቀው ማለት ነው ደስተኛ ያልሆነበትም ፊቱ ላይ ይነበባል። አይታችሁታል፣ ቪዲዮን ማለት ነው ደስተኛ አይደለም። ለማስመሰል ነው። ማስመሰልስ ለምን አስፈለገ? ጀስት እውነታውን ተነጋግራችሁ ብዙ ነገር መጠየቅ መጠየቅሽ ነገር አለ፣ ብዙ ነገር እንድትመልሽ የምፈልገው ነገር አለ ብሏል እና ታውቃላችሁ ያው ብዙ ነገሮች እንደሚያጋጫቸው ብዙ ነገሮች እንደማያስማማቸው ሀይሚና ብሩክ ብሩኬም ከዚህ በፊት በጣም ተናግሯል። ሀይሚ በጣም ደረቅ እና እልህኛ አስቸጋሪ ልጅ ናት ብሩኬም እንደዛው። ያው እንደዚህ አይነት ሰዎች ደግሞ ታውቃላችሁ አንዱ ከአንዱ መሻል አለበት ማለት ነው። ሁለቱም ግን በእንደዚህ አይነት ባህሪ በእንደዚህ አይነት ነገር አይቀጥሩም። አንዱ ተሽሎ መገኘት አለበት። ሀይሚ አሁን ትናንት ይቅርታ ጠየቀችው። ከዛ በኋላ ወይ ብሩክ እኔ እኮ እንደዚህ እንደዚህ እንደዚህ ብሎ ኮምፕሌንስ ያደረጉባት ታውቃላችሁ፣ ገደል ግባ የራሱ ጉዳይ ነው የምትለው ማለት ነው። ትግስቱ ኖራት ሰውን አታዳመጥም። ሲቀጥል ደግሞ ያ ነገር ስለተፈጠረ ነው ይሄን ነገር ራሱ እየለጠፈችው ማለት ነው። ይቅርታ መጠየቅ አንዳንድ ችግር ያስበሳላለች። ለምን ለችግሮች ባሰብ ለምን ብዙ ነገር አሁን ብሩክ እያጠነጠነ ነው የሚመጣው ማለት ነው። ለምን ቀለበት ተቀበለች? ለምን ፋሲል እኔ አት ውጭ እያልኳት ከቤት ይሄ ነገር እንደሚደርስባት እያወቅ ለምንድን ነው ከቤት ወጣ ልትና ቃል ገዛ ቻለች? ኦርደር ማድረግ እያለ በስልክ እኔን ማናገር እያለ ስለምትፈልገው አደለ ወይ? አሁንስ እንዴት እንዴት ልመናት በምን እንትን በቃ ኦልሬዲ ያው እንትን ይላል፣ ይጠራጠራል ወንድ ልጅ አደለ ወንድ ልጅ ደግሞ አንድ ነገር እንከን አያገኝባችሁ በፍቅራችሁ ውስጥ ማለት ነው። እንከን አያገኝባችሁ። ከዚህም በፊት ታውቃላችሁ፣ ለእምነቷ ሟሽ ነበረች፣ ለፍቅሯ ሟሽ ነበረች። ለብሩክ ያላት ነገር ትልቅ ነገር ነበረ፣ ግን አሁን ያንባሊውን ያጣችሁ ያን እምነቷን ያጎደለችው ማለት ነው። ሲጀመር ደግሞ ቢናደድብሽም፣ ቢበሳጭብሽም፣ ፊትም ቢነሳሽም የራስሽ ጥፋት ነው። ለምን አንቺ ነሽ ቦታሽን ማወቅ ያላወቅሽው። ሃይሚ እሱ በሰጠሽ ልክ አንቺ አልሰጠሹም እሱ ለአንቺ እንደዛ እየታመነልሽ ምናምን ብሎ አንቺ ደግሞ ያን ነገር ስታደርጊ በዛ ሰዓት እንደዛ እንኳን ከስንት ጊዜ በኋላ እንኳን እኔ ትክክል ነኝ እኔ ምንም ነገር አላጠፋውም እያልሽ ነበር ስትናገር የነበረው ማለት ነው። እና ያ ነገር ተገቢ አይደለም። ገባሽ አይደለም? ሲቀጥል ብሩክ ወይ ፍጽን አክብሮት ሊሆን ይችላል። የተታረቀው ፍጺ ለብቻው አናግሮት በራሱ ሚዲያ እኔ አላስከፋው ምናምን ብሎ ነው እንጂ የእውነት የምነግራችሁ ፊቱ ላይ የደስታ ምልክት ምናምን አይነብ። እኔ ወዳት አለው ልገምታት ብዬ ነው እኔ እንደዛ ያልኩት አለ። ግን አነጋገሩና ሀይሚ ስትመጣ የነበረው ነገር በጣም የተለያየ አይነት ነገር ነው። ገባችሁ አይደል? በጣም የሰማይና የምድር ያህል ነው ማለት ነው። ለምን እንደሆነ አላቅም። ለምን ይሄን ነገር እንደማድረግ እንደፈለገ ብሩኬ አይዶ ነው አላውቅም። አሉ ግን በቃ የእውነት የምነግራቸው ፊቱ ላይ ደስታ አልተነበበበትም፣ የደስታ ምልክትም አላየውበትም ማለት ነው። ለምን በቃ ብዙ ያልተመለሰለት ጥያቄ አለ ወይ ጥርጣሬ አለ፣ ያላመነበት ነገር አለ ወይ ሌላ ነገር ደብቃኛለች ወይ ብዙ ዋሽታኛለች አይዶ ነው። ግን እውነታው ማስመሰል ምንም አያስፈልግም። የእውነት በቃ ከልብህ መታረቅ ካለብህ ጀስት ከልብህ ነው መታረቅ ያለብህ ማለት ነው እንጂ ጀስት እናንተ ለካሜራ ብላችሁ ወይን ፍጼን ለማክበር ብለህ የምታደርገው ነገር በኋላ አንተን ራሱን ዋጋ የሚያስከፍልክ ብሩኬ ማለት ነው። እና ሀይሚ ደግሞ ዛሬ ደግሞ ይቅርታ መጠየቅ አንዳንድ የለካ ችግሮችን ያስብሳል። ማለት ይቅርታ ስለጠየቅኩት የብስ በጣም ብዙ ነገር በላይ ዞረ። እኔ ያላሰብኩት ነገር የመጣብኝ እኔ ባላሰብኩት እኔ ባላሰብኩት ነገር እኔ ያላሰብኩትን በቃ በፍጹም እሱ አሰበ እንደዛ ነው ያለችው ማለት ነው። ለምን ታውቃላችሁ? ወንዶች ደግሞ አንዴ እንትን አትበሉ፣ አያግኟችሁ። በቃ በጣም ከባድ ነገር ነው ማለት ነው። ከተጠራጠረ በጣም በጣም በጣም በጣም በጣም በጣም በጣም ከባድ ነገር ነው ማለት ነው። እና ያን እምነት ደግሞ ማጉደል ማለት አስባችሁታል? በጣም ከባድ ነው። አሁን ብሩኬ ወደ ነበረበት ቦታ ለመመለስ ሀይሚ ትንሽ ጊዜ ይፈልጋል። ራስሽን አዳምጪ፣ ትግስት ይኑርሽ። አቸኪ አሁን ለምሶ እንደዚህ የሆነ ብለሽ ደግሞ እንደዚ አይነት ፖስት መፖሰት ራሱ አያስፈልግም። የእውነት ነው። ስሜቱ ተጎርቷል። ብዙ ብዙ ነገር ሆኗል። ለዛ ደግሞ ልትረጁ፣ ጊዜ ልትሰጩ ይፈልጋል። በጣም ብዙ ጠይቅሽ ጥያቄ አለ ብሏል እሱ። ጥያቄው ምን አይነት ጥያቄ እንደሚጠይቅሽ አይዶን። ወይ ተመልካች ጋር ልታመጡች ትችላላችሁ፣ ወይ ላታመጡት ትችላላችሁ። የውስጣችሁ ችግር አለ ግን ትናንት አንተ ጓደኛ ሲመጣ በፊት ለፊት ለፍፄ እንደዚህ እንደዚህ እንደዚህ ብለህ ግልጹን ብነግረው ደስ ይል ነበር። ለምን ማስመሰሉ? ምንም የሚያስፈልግ ነገር የለም። የውሸት ሳትታረቁ ተታርቀናል፣ ሳትስማሙ ተስማምተናል ብላችሁ መምጣታችሁ ደስ አይልም ማለት ነው። ለምን እኔ በጣም ብዙ ቪዲዮ እስከ መጨረሻው አይቼዋለሁ ፍፄ ነው በቃ። ለፍፄም በጣም ነገሮቹን ፑሽ እያደረገ እንድትጣሉ ሲያደርግ የነበረው ማለት ነው ፍላጎት ያለባት ስለዞም ሀይሚ ናት። በጣም መታረቅ የፈለገችው ሀይሚ ናት። በጣም ይቅርታ እኔ እኮ ልቤም፣ ሀሳቤ ማንተ ጋን ያለ ከሆን የደፋ ሲልን አላገኘውም፣ ይቅርታ አድግልኝ ምናምን እያለችክ እንኳን እንደዚህ እንኳን አይኗን በሙሉ ፍቅረኛ ናት፣ አብረህ የነበራችሁ ሰው ናት። በሙሉ አይኗን እንኳን አሳታያት ነው እንትን ያልከው በቀጸጥ ብላክ፣ እሺ ተጣርቀናል ነው ይቅርታ አድግቼልሻለሁ ያልካት ማለት ነው። የውሸት ገባችሁ አደለ ባይዘው ይቅርታ፣ ደስ የሚለው የእውነት የምነግራችሁ ቤተሰብ ማለት ነው። ይቅርታ፣ ደስ የሚለው ሙሉ ለሙሉ በግልጽ ተነጋግራችሁ ያለውን ነገር ስትፈቱ ምናምን ነው እንጂ የውሸት በቃ ይቅር ለእግዚአብሔር ለምን ሰይጣን ደስ ይለዋል ምናምን የሚባል ነገር አይሰራም። ለምን ያ ነገር ካልተፈታ ተመልሶ ነገር መርዞ ሆኖ የሚበቅ የሚበቅለው ማለት ነው። አያችኋል፣ እነሱ ከዛ ከቪዲዮ በኋላ አልተስማሙ ሃይሚና ብሩኬ። ነገር ይሄ ነው። ቢስማሙ ኖሮ ይሄ ቪዲዮ ይሄን ነገር ባስለጠፍ ነበር ይቅርታ መጠየቅ አንዳንድ የችግሮችን ያስብሳል፣ ብላ ባለጠፈች ነበረ። ሲጀምር ብሩክ አምንበት ነው ይቅርታውን ያደረገው ማለት ነው። ለምን ብዙ ብዙ ብዙ ነገሮች አንድ እንትን ከፋሲል ጋር ተደባድቧል። ብዙ ነገር ሆኗል። እጁ ተጎድቷል። ያ ያን ነገር ያስባል ልጁ። አንድ ነገር እጅ ላ ቢሆንስ፣ ብዙ ነገሮችን ያጠናል። እና የውሸት ከምትታረቁ የእውነት ተጣርቃችሁ ግልጽ ቢሆን ደስ ይል ነበረ፣ ፊክስ ቢሆን አሪፍ ነበረ። ግን አንተም እሷም ለዛ ሰል ሊያስመስላችሁ ጀስት ተታረቃችሁ ማለት ነው። ያ ደግሞ ደስ አይልም፣ ይደብራል። ምንም ያስፈልግ ነገር አይደለም ማለት ነው። ሲቀጥል ደግሞ ሀይሚ የሰው ልጅ ያለ ምክንያት ምንም ነገር አብሱ ብዙ ሰዎች እኛ ስቶሪ የምናደርገው ከኛ ጋር የሚመሳሰል ስሜታችን የሚገልጽልን ነገር ነው፣ ስሜታችን የሚያወጣልን ነገር ነው። ብዙ ጊዜ ስቶሪ የምናደርገው የምንለጥፈው ማለት ነው። ይቅርታ መጠየቅ አንዳንዴ ችግሮችን ያስብሳል ብላ ነው እንትን እየለጠፈችው ማለት ነው። እና ያ ነገር ነቲንግ መለጠፍም አስፈላጊ ሆኖ አይደለም። ለምን ስለ ባሰባኒ ይቅርታ ስለጠየቀች ብሩኬን እንደዛው ለምናው ማታቅል መጣም እና ያን ነገር ስላደረገች ወይ ብሩኬ የመናቅ ስሜት ተፈጥሮ የሆነ ምን ይሁን ማ ምናውቀው ነገር የለም። ነገር ግን እኔ ያየሁትን ነገር ነው የተናገርኩት። ብሩክ ደስተኛ አይደለም። ፊቱን ዘፍዝፎት ነው። ለምን በቃ የእርቅ አይነት ቪዲዮ አልነበረም ሲታይ ነበረው ማለት ነው። እና ያ ነገር ትንሽ ደብሮኛል፣ ቤተሰቦች ማለት ነው። እና ቤተሰብ እስቲ እስቲ ላይክ አርጉ ልበላችሁ በመሀል ማለት ነው። እና ላይክ እያረጋችሁ ሰብስክራይብ ማረጋችሁንም እንዳትረሱ ማርተ ኢትዮን አበረታቱ።